ቤኒስ ጥልን የተወደዳችሁ የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋ ሌላቱ ዘገባችን ተጀምሯል። በቅድሚያ ማባኝት ነጥቦችን እንሆ ድምፃዊ አንዷለም ፍርድ ቤት መቅረቡ ተሰምቷል። እናንተ ሙሉን የምትሰሙት ይሆናል። ሶስቱም የኢቤስ ቴሌቪዥን ቻናሎች በኢትዮ ሳት ላይ ስርጭት ማቋረጣቸው ተሰምቷል። ሌላኛው መረጃችን ነው። ጠቅላይ ሚኒስቴር ዶክተር አብይ ለሚሾሙት ጊዜያዊ ፕሬዚዳንት የትግራይ ህዝብ እጩ እንደሚጠቁማቸው ጥሪ ያቀረቡ ሙሉን የምታደምጡት ይሆናል። ዛሬ ድምፃዊ አንዷ ዓለም ፍርድ ቤት ቀርቧል። ዛሬ ፍርድ ቤት የቀረበው ድምፃዊ አንዷ ዓለም ፖሊስ አንዳንድ ምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀንም ተፈቅዶለታል። የድምፃዊ አንዷ ዓለም ጠበቃ በበኩሉ የዋስ መብት ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎችን ያጠፋብኛል መፍቀድ የለብኝም በማለቱ ሳይፈቀድም ቀርቷል። ይህም መጋቢት 29 2017 ዓ ም ቀጠሮ እንደተሰጠው ነው የተሰማው። አስቸኳይ ማብራሪያ ከኢቤስ ቴሌቪዥን የሚል ጽሁፍ ኢቤስ አጋርቷል። ቢሆንም ግን ብዙም ሳይቆይ ልጥፉን አንስቷል። ዛሬ ላይ ደግሞ ሰሞኑን ከወጣው ብርቱካን ጋር እሁድ በኢቤስ ፕሮግራም ጋር ተያይዞ ውዝግብ ውስጥ የገባው ኢቤስ ቴሌቪዥን ዛሬ ሶስቱም ቻናሎቹ በኢትዮ ሳት ላይ ስርጭት ማቋረጣቸውን የተሰማው። ጠቅላይ ሚኒስትር ዶክተር ዐብይ ለሚሾሙት ጊዜያዊ ፕሬዝዳንት የትግራይ ህዝብ እጩ እንዲጠቁማቸው ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድ ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩ እንዲጠቁማቸው ሮብ መጋቢት 172017 ዓ ም በኤክስ ገጻቸውም ላይ ነው ጥሪ ያቀረቡት። ጠቅላይ ሚኒስቴሩ የሁለት ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማው ማብራሪያ ከሰጡ በኋላ ነው ይህንን የእጩ ጥቆማ ጥሪ በትግረኛ ቋንቋም ያስተላለፉት። በዚሁ የፓርላማ ንግግራቸው በጠንካራ ጎናቸው ው የተወሰዱ በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎችም እንደሚኖሩ የተናገሩ ሲሆን በቅርቡ የፌዴራሉ መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ከስልጣናቸው ስለመነሳታቸውም ያሉት ነገርም የለም። ዐብይ ለእጩ ጥቆማነት ያቀረባቸው መስፈርቶች በጊዜያዊ አስተዳደር የሚሰጣቸውን ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩዎች መሆን አለባቸውን ብለው ከዛሬ ጀምሮ በጠቅላይ ሚኒስቴሩ ጽህፈት ቤት ኢሜይል መላክ መጠቆም እንደሚቻልም ነው የጠቀሱት። የጆት ቁመው ለምን ያህል ጊዜ እንደሚቆይም የተገለጸ ነገር የለም። ለሁለት አመታት የዘለቀውን ለማፋሳሽ ጦርነት የቋጨው የፕሪቶሪያ ግጭትን በዘላቂነት የማስቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር መቋቋምም ይታወሳል። በፌዴራሉ መንግስትና በህውሀት መካከል ዘላቂ ሰላምን ለማስፈን እና ግጭትን ለማቆም በተደረገው ስምምነት አንቀጽ አስር ንዑስ አንቀጽ አንድ መሰረት አካታች ጊዜያዊ አስተዳደርም ተቋቁሟል። ይህ የፕሪቶሪያው ስምምነት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሀትና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ውይይትም ይሆናል ይላል። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝባር 2015፣ ርዕሰ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትርም ይሾማል ይላል። ጠቅላይ ሚኒስቴሩ በቀጣዩ ክልሉን የሚያስተዳድሩት ርዕሰ መስተዳደር ሹመት በተመለከተ በደንቡና በስምምነቱ መሰረት ከህወሀት ጋር ምክክር አድርገው እንደሆነ የተጠቀሰ ጉዳይም የለም። የፕሪቶሪያ ስምምነት ሌላኛው ተፈራራሚ ህውሀት በጉዳዩ ላይ እስካሁንም አስተያየት አለመስጠቱ ነው የተሰማው። ዐብይ በትግረኛ ቋንቋ ባወጡት መግለጫ የሁለት ዓመት የቆይታ ጊዜው የተጠናቀቀው የትግራይ ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥልም አስታውቀዋል። የትግራይ ጊዜያዊ አስተዳደር ስራውን በሁለት አመት ውስጥ አጠናቆ ኃላፊነቱን በህዝብ ለተመረጠው መንግስት ማስረከብ እንደነበረበትም ነው የተገለጸው። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶቹን በወቅቱ ማከናወን እንዳልቻለ የገለጹት ጠቅላይ ሚኒስቴሩ ከዚህ መካከል ለምርጫ ሁኔታዎችን ማመቻቸት አንዱ መሆኑንም ነው የጠቀሱት። በዚህ ምክንያት የህግ ማሻሻያ በማድረግ የጊዜያዊ አስተዳደሩን የስልጣን ጊዜ በአንድ አመት ማራዘም አስፈላጊ ሆኖ መንግስታታቸውን እንዳገኘውም ነው የገለጸው መሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ መንግስቱን የስልጣን ዘመን በማራዘም ላይ እንዳለ በዚሁ ጥሪያቸውንም ገልጸው ከዚህም ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዚዳንት መሾም አስፈላጊ ነውም ተብሏል። ፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣው አዋጅ 559 ህዝባር 1995 መሰረት ጊዜያዊ አስተዳደሩ በክልሉ የሚቆየው ከሁለት ዓመት ላልበለጠ ጊዜ ነው። ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከስድስት ወራት ላልበለጠ ጊዜም ለማራዘም ይችላል። የተባለው የቆይታ ጊዜው የተጠናቀቀው የጊዜያዊ አስተዳደሩን በተመለከተ አብይ በቅርቡ ባደረጉት የፓርላማ ማብራሪያ ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑ ማስታውቀው ነበር። ዐብይ ሐሙስ መጋቢት 11 2017 ዓ ም በፓርላማ ተገኝተው በሰጡት ማብራሪያ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቆይም ተናግሮ ነበር። ይህንን ለማድረግ ከጊዜያዊ አስተዳደሩ ርዕሰ መስተዳደር አቶ ጌታቸውና ምክትሎቻቸው ጄኔራል ታደሰ ወረደና ጄኔራል ጻድቃን ገብረትንሳኤ ጋር ምክክር መደረጉንም ገልጸዋል። ዐብይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው በዚህ መሰረት አስፈላጊው የህግ ማሻሻያ ተደርጎ ለሚቀጥለው አንድ ዓመትም ይቀጥላል ነው የተባለው። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስቴሩ የሰጠናቸው የሁለት ዓመት ጊዜ አብቅቷል። ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ። የህግ ማሻሻያው ተገምግሞና መጠነ ማሻሻያ ተደርጎ በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት መሆኑንም ማረጋገጥ ይጠበቅበታልም ነው ያሉት። የሱዳን ጦር በዳርፉር ገበያ ላይ ባደረሰው ጥቃት በመቶዎች መገደላቸው ተነግሯል። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መገደሉን በሱዳን ጦርነት የሚፈጸሙ ጥሰተኞችን የሚከታተል ቡድን አስታውቋል። ቱራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድንም ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውንም ነው ቡድኑ ያከለው። የዳርፉር አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎችን ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስከሪኖችን እና ወደ ዶጋ አመድ የተቀየሩ የገበያ ድንኳኖቹንም አሳይተዋል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶችን በመፈጸምም በተደጋጋሚ ይከሰሳሉ። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚውን ይዞታዎች ላይ ተደጋጋሚ ጥቃቶችም ይፈጽማል። በጦር ይዞታ ስር ከምትገኘው ኤልፋሽር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይም ምን ያህል ሰዎች እንደ ሞቱም ቢቢሲ ማረጋገጥ አልቻለም ነው የተባለው። ዳርፉር የመብት ተሟጋች ቡድን ዘዳርፉር ኢኒሽቲቭ ፎር ጃስቲስ ኤንድ ፒስ በበኩሉ ሰኞ ዕለት ጥቃት መፈጸሙን ገልጾ ጦርነቱ ከተጀመረበት ጊዜ አንስቶ እጅግ የከፋ የቦምብ ጥቃትም ሲልም ጠርቶታል። በሀገሪቱ የተከሰተው ደም አፋሳሽ የእርስ በርስ ጦርነት የተባባሰ መምጣቱን ተከትሎ በሰላማውያን ዜጎች ላይ የሚደረገው የቦምብ ጥቃት እንዲሁም የሲቪሊያን ሞትክ ከቅርብ ወራት ወዲህም በከፍተኛ ሁኔታ ጨምሯል ነው የተባለው። እንደ ማፋሳሹ ጦርነት በአስር ሰዎች የሚቆጠሩ ህይወትን ከመጥቀፉ በተጨማሪ ወደ አስራ ሁለት ሚሊዮን የሚጠጉ ነዋሪዎች ከቤት ንብረታቸው እንዲፈናቀሉም ተገደዋልን የተባለው ግምቱ ቢለያይም በጦርነቱ ቢያንስ 150 ሺህ ሰዎችም ተገድለዋል። በሀገሪቱ ረሃብ በከፍተኛ ሁኔታ መስፋፋቱን ተከትሎ ከግማሽ በላይ የሚሆነው ህዝብ ከፍተኛ የምግብ ዋስትና እጦት ላይ እንደሆነም የተባበሩት መንግስታት ድርጅት አስታውቋል። በሀገሪቱ በረሃብና በቸነፈር በርካቶች መገረፋቸውን ተከትሎ የተባበሩት መንግስታት ድርጅት የዓለማችን የከፋ ሰብአዊ ቀውስ እንደሆነም ፈርጆታል። ፈጥኖ ደራሽ ኃይሉ በዳርፉር የዘር ማጥፋት ወንጀል በሺዎች የሚቆጠሩ ሰላማዊ ዜጎችን መግደልና እንደ ዘር ማጽዳት መሳሪያ መጠቀም አረብ ያልሆኑ ሴቶችን ይደፍራል የሚሉ ማስረጃ የቀረበበትንም ክስን ውርቅ ማድረጉን የሚታወቀው በፍልስጤም ድጋፍ ከአሜሪካ ትባረራለች የተባለችው የኮሎምቢያ ዩኒቨርሲቲ ተማሪ ትራምፕን ከሳለች። ገና በሰባት ዓመቷ ወደ አሜሪካ የመጣችውና በፍልስጤም የድጋፍ ሰልፍ ላይ በመሳተፏ ከሀገር ለመባረር ባለስልጣናቱ ሞክረዋል ያለችው የኮሎምቢያ ዩኒቨርሲቲ ተማሪ የትራምፕ አስተዳደርን ከሳለች። በአሜሪካ ቋሚ ነዋሪ የሆነችው የደቡብ ኮሪያ ተወላጅ የ21 አመቷ፣ ኢሚግሬሽን ባለስልጣናት የመኝታ ክፍሏን ጨምሮ በተለያዩ የኮሎምቢያ ተቋማት ፍተሻ አካሂደዋልን ብላለች። ተማሪዋ በትራምፕ አስተዳደር ላይ ያቀረበችው ክስ ህገ መንግስታዊ መብቶቿን በማጣቀስ በቁጥጥር ስር እንዳትውልና ከሀገር እንዳትባረር ማገድን ነው። በኮሎምቢያ ዩኒቨርሲቲ ባለስልጣ ጣናትና የፍልስጤም ደጋፊ ተማሪዎች መካከል የተካሄዱ ድርድሮችን ያሸማገለው ታዋቂው የኮሎምቢያ ዩኒቨርሲቲ እና የፍልስጤም ደጋፊ ማህሙድ ካሊል በትራምፕ አስተዳደር መታሰሩን ተከትሎ ነው ይህ ክስም የቀረበው። ዩንሲኦ እስራኤል በጋዛ ላይ የምታደርገው ጦርነት በመቃወም በኮሎምቢያ ካምፓስ በተደረጉ ሰልፎች ላይ መሳተፏን የገለጹት ጠበቆቿ እንደ ማሐመድ ያለ ትልቅ ሚና ተጫዋች እንደሆኑም ያሉት ነገርም የለም። የሀገር ውስጥ ደህንነት ዲፓርትመንት በበኩሉ ዩንሲኦ በአቅራቢያዋ በሚገኘው ባርናርድ ኮሌጅ ከፍልስጤም ድጋፍ ጋር በተያያዘ የተባበረን ተማሪ ተቃውማ ለእስር መዳረጓን ጨምሮ በሚያሳስቡ ተግባራት ላይ ተሰማርታለች ማለቱንም የአሜሪካ መገናኛ ብዙሃንም ዘግቧል። ተማሪዋ የካቲት መገባደጃ ላይ በነበረ የተቃውሞ ሰልፍ ላይ መሳተፏን ተከትሎ የትራምፕ አስተዳደር ባለስልጣናት ለማሰር እንዲሁም ለማባረር ጥረት መጀመራቸውንም ክሱ ያትታል። ከዛም አይስ እየተባለ የሚጠራው የአሜሪካ የኢሚግሬሽንና ጉምሩክ መስሪያ ቤት ባለስልጣናት የፈረሙበት የእስር ማዘዣን የያዙ ወኪሎች ወላጆቿ ቤት ድረስ እንደሄዱም ነው የተጠቆመው። የትራምፕ አስተዳደር ለፍልስጤማውያን መብቶች ድጋፋቸውን እያሳዩ ያሉ ላይ በማነጣጠር ሀሳባቸውን በነጻነት በመግለጻቸው የኢሚግሬሽን ባለስልጣናትን እንደ ብቀላ መሳሪያ እየተጠቀመበት ነው ሲሉም ጠበቆቿ ተናግረዋል። በፍልስጤም ድጋፋቸው ምክንያት የትራምፕ አስተዳደር አስሮ ከሀገር ለማባረር እየሞከረ ካሉት በርካታ የዩኒቨርሲቲ ተማሪዎች መካከልም ዩንሲኦ አንዷ ናት። ክሱ በተጨማሪ ከሀገር ሊባረሩ ነው የተባለው የኮርኔል ዩኒቨርሲቲ የዶክትሬት ተማሪ ሞሞዱ ተአል እና ቪዛው የተሰረዘው የኮሎምቢያ ዩኒቨርሲቲ ተማሪ ራንጃኒ ይጠቀሱበታል። የፍልስጤም ደጋፊ ተማሪዎች እስራኤል በጋዛ ላይ የምታደርገውን የዘር ጭፍጨፋ በጦር መሳሪያ እና በሌሎች ነገሮች እያገዙ ነው ካሏቸው ኩባንያዎች ጋር የንግድ ሽርክናቸውን ዩኒቨርሲቲዎች እንዲያቆሙም እየጠየቁ ይገኛሉ። እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው የሚለው እንደ አንድም የተነሳ ነው። ትራምፕ በነዚህ ተቃውሞዎች ላይ የሚሳተፉ አሜሪካውያን ተማሪዎችም እንዲባረሩ አስጠንቅቀዋል። ማህሙድ በኢሚግሬሽን ባለስልጣናት የታሰረው ፕሬዚዳንት ዶናልድ ትራምፕ አሜሪካዊ ባልሆኑ ተግባራት ይሳተፋሉ ያላቸውን ተማሪዎች ላይ እርምጃ ለመውሰድ ቃል መግባታቸውንም ተከትሎ ነው። ማህሙድ ምንም አይነት የወንጀል ክስ ያልተመሰረተበት ሲሆን እስሩ አገር አቀፍ ተቃውሞ አስነስቷል። የመሐመድ ባለቤት የአሜሪካ ዜጋ ስትሆን የስምንት ወር ነፍሰ ጡርም ነች። በጋዛ ያሉ ፍልስጤማውያንን መደገፍና አሜሪካ ለእስራኤል የምትሰጠው ድጋፍ በመቃወም ሀሳቡን በነጻ የመግለጽ መብቱን ተጠቅሟል ሲሉም ጠበቃው ተከራክረዋል። መንግስት በተማሪዎች ላይ ግልጽ ጭቆናና ፖለቲካዊ ንግግሮችንም እያፈነ ነውም ሲሉም ከሰውታል። የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ተሰሙት የወደድነው ዘገባ እስካሁን የተከታተላችሁትን ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸርቆዩ ሰብስክራይብ ላይ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።